የቅዱስ አትናቴዎስ ሐዋርያ ዓመታዊ በዓል ስለምንድንነው የምናከብረው? ከብረው ቅዱስ አትናቴዎስ ሐዋርያ ማንነው? የስሙ ትርጉም ምንድን ነው? ለቤተ ክርስቲያን ምን አይነት አስተዋጽኦ አድርጓል? በስመአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችው እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማይታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። እንደ ኀጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረቱና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን እናታችን ድንግል ማርያም ዘለዓለማዊ ስሟ እየተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ ዛሬ የምንማማረው ግንቦት ሰባት ቀን ዓመታዊ በዓሉ ታስቦ ስለሚውለው ስለ አትናቴዎስ ታላቁ አትናቴዎስ ሐዋርያ በተመለከተ ይሆናል። የቅዱስ አትናቴዎስ ሐዋርያ ዓመታዊ በዓል ስለ ምንድን ነው የምናከብረው? ቅዱስ አትናቴዎስ ሐዋርያ ማን ነው? የስሙ ትርጉም ምንድን ነው? ለቤተ ክርስቲያን ምን አይነት አስተዋጽኦ አድርጓል? የሚሉትን ጥያቄዎች እንደ እግዚአብሔር ፈቃድ እንመለከታለን። የእስክንድሪያው ፓትርያርክ ሊቁ ቅዱስ አትናቴዎስ የኖረበት ዘመን ከ296 እስከ 375 ዓ ም ሲሆን የተወለደው ግብፅ ውስጥ እስክንድርያ ነው። ሐናፊ ከሚባል የእስላም ነገድና ከአረማውያን ወገን በመሆኑ በልጅነቱ ክርስትናን መማር አልቻለም ነበር። አንድ ቀን ግን ክርስቲያን ሕፃናት እርስ በርሳቸው እየተጫወተ ተመለከተ። ጨዋታቸውም የሥርዓተ ቤተ ክርስቲያን በመሥራት ስለነበር ከመካከላቸው ዲያቆናትንና ኤጲስቆጶሳትን ሲመርጡ እንዲያጫውቱት ለመናቸው። ነገር ግን አንተ አረማዊ ነህና ከእኛ ጋር አትደመርም በማለት ከለከሉት። አትናቴዎስም ክርስቲያን እሆናለሁ ባላቸው ጊዜ ህፃናቱ ደስ ተሰኝተው ማዕረጋቸውን ለመለየት ዕጣ ተጣጣሉ። ለአንዱ ቄስ፣ ለአንዱም ዲያቆን መሆን ሲደርሳቸው ለአትናቴዎስ ፓትርያርክ መሆን ስለ ደረሰው ሌሎቹ ሕፃናት ይሰግዱለት ጀመር። በወቅቱ ፓትርያርክ የነበሩት ቅዱስ አባ ለእስክንድሮስ ሕፃናቱ ይጫወቱ በነበረበት ስፍራ ሲያልፉ ተመለከቷቸው። በመገረምም ለሕፃኑ አትናቴዎስ እንዲህ በማለት ትንቢት ተናገረለት፣ ይህ ሕፃን ከፍ ከፍ ያለችና የከበረች ሹመትን ይሾም ዘንድ አለው። ከዚህ በኋላ የአትናቴዎስ አባቱ ሞተ። በዚህ ጊዜ ሊቀ ጳጳሳት አባ እለስክንድሮስ የክርስትናን ጥምቀት አጠመቀው። እርሱም የአባቱን ገንዘብ ለድሆች ከሰጠ በኋላ አባ እለእስክንድሮስ ዘንድ የቤተ ክርስቲያንን ትምህርትና ሕግ እንዲሁም ሥርዓት ተማረ ከእርሱም ጋር ኖረ። አባ እለእስክንድሮስ ድቁናን ሾመው፣ መንፈስ ቅዱስም በቅዱስ አትናቴዎስ ላይ አደረ። በዚያም ወራት አርዮስ ቤተ ክርስቲያንን በመረበሹ ኒቂያ ላይ 318ቱ ሊቃውንት ሲሰባሰቡ ጸሐፊ አድርገው ሾሙት። ቅዱስ አትናቴዎስም አሪዎስን ተከራክሮ አሸነፈው። ከሊቃውንቱ ጋር ሆኖ ኢየሱስ ክርስቶስ አምላክ ወልደ አምላክ እግዚአብሔር መሆኑን በአደባባይ መሰከረ። ከዚህ በኋላ ሊቀ ጳጳሳት አባ ለእስክንድሮስ አረፈ። ስለዚህም ቅዱስ አትናቴዎስ የእስክንድሪያ ሀያኛ ፓትርያርክ ሆኖ ተሾመ። ለአርባ ስምንት ዓመታት ቤተ ክርስቲያንን በማገልገል ብዙ መከራዎችን አሳለፈ። ለአምስት ጊዜ ከመንበሩ አፈናቅለው ወደ በረሃ ሲያሳድዱት ከአስራ አምስት ዓመታት በላይ በስደት ኖሯል። በእነዚህ ዘመናት በተሰደደባቸው ስፍራዎች ያላመኑትን አሳምኗል። በመልክ በመልካም እረኝነት የሚጠብቃቸው በጎቹ እንዳይጠፉበት ደግሞ በደብዳቤ በመጽሐፍ ካሉበት ሆነው እንዲጸኑ የረዳቸው ነበር። በሃይማኖት አበው መጽሐፍ የምናገኘው ቃለ ሃይማኖት በዚህ ዘመን የተጻፈ ነው። በዚያ ዘመን ታላቁ ንጉሥ ቆስጠንጢኖስ ሲያርፍ፣ አርዮሳዊ ልጁ ቆስጠንጢኖስ አባቱን ተከትሎ ነገሠ። በዚህም የተነሳ አርዮሳውያን በዘመኑ በዙ። ንጉሱም ሃይማኖታቸው የቀና አባቶችንም ማሳደድ ሲጀምር ቅዱስ አትናቴዎስ አብሮ ተሰደደ። በመንበሩም በእርሱ ፈንታ ጊዮርጊስ የተባለ ከሃዲ ተሾመ። ንጉሥ ቆስጠንጢኖስ በዘመኑ ብዙ ክርስቲያኖችን በግፍ አስገደለ። ቅዱስ አትናቴዎስ ደግሞ ለስድስት ዓመታት አሰቃየው። በዚህ መከራና ሥቃይ መቀበልም ቅዱስ ሐዋርያ ተባለ። አትናቴዎስ ታላቁ አትናቴዎስ ሐዋርያዊም ይባላል። ሀያኛው የእስክንድሪያ ፓትርያርክ ነው። ሦስት መቶ ዐሥራ ስምንቱ ሊቃውንት መናፍቁ አሪዎስን ለመከራከር በኒቅያ ጉባኤ ሲሰበሰቡ ያን ጊዜ የ27 ዓመት ወጣት የነበረው ሊቁ አትናቴዎስ አሬዎስን እየተከራከረ ምላሽ ያሳጣው ነበር። ከሊቅነቱ እየተነሳ ቅዱስ አትናቴዎስ በርካቶች የነገረ መለኮትን መጻሕፍትን የጻፈ ሲሆን ከእነዚህም መካከል የኦሪት ዘፍጥረት ትርጓሜ፣ የመዝሙረ ዳዊት ትርጓሜ የመሐሌ የመሐሌ ትርጓሜ፣ ገድለ አባ አንጦንስ፣ የመንፈስ ቅዱስ የባሕርያ መላክነት፣ ለአሬዎስ ክህደት መልስ፣ የአካላዊ ቃል ስጋዌ፣ የጉባኤ ኒቅያ ውሳኔና የሃይማኖት መግለጫ፣ የሐዲስ ኪዳን መጻሕፍት ቀኖናና ሌሎች መጻሕፍት ጽፏል። ስለ ቀናችው ኦርቶዶክሳዊት ተዋህዶ በአርዮሳውያን መሪዎች ለአምስት ጊዜ ተግዟል። ሊቁ ቅዱስ ጊዮርጊስ ዘእንዚናንዞ ታላቁን ሊቃ አትናቴዎስን የቤተ ክርስቲያን አምድ፣ የኦርቶዶክስ አባት ይለዋል። ከብዙ ተጋድሎ በኋላ ግንቦት ሰባት ተረፍቱ ሲሆን ሊቁ አባ ጊዮርጊስ ዘጋስጫ በተአምሆ ቅዱሳን መጽሐፍ ላይ የማይነዋወጥ መሠረት የማይፈርስ ግንብ፣ የማይዘም ምሰሶ፣ በሐዋርያት አምሳል በሃይማኖት ስረወጥ ለሆነም ለአትናቴዎስ ሰላምታ ይገባል ይለዋል። ይህ ቅዱስ አትናቴዎስ የከበረ አጽሙ ያለበት በግብፅ በካይሮ በመንበረ ማርቆስ ነው። ታላቁ የቤተ ክርስቲያናችን ሊቅ ቅዱስ አትናቴዎስ ሐዋርያም ትምህርት ሃይማኖትን እጅግ ጥልቅ በሆነ መንገድ አስፍቶና አራቆ አስተምሮና በጣም ብዙ ድርሳናትንም ከትቦልናል። ጸሎተ ሃይማኖትን ከጻፉት ዋናው ቅዱስ አትናቴዎስ ነው። ለእኛ ለኢትዮጵያም የመጀመሪያውን ሊቀ ጳጳስ አቡነ ሰላማ ከሳቴ ብርሃንን የሾመልን ሥርዓተ ክህነት እስካሁን በሀገራችን ላይ ጸንቶ እንዲቆይ መሠረት የጣለልን ይህ ቅዱስ አባት ነው። የስሙ ትርጓሜ ኅልፈት የሌለበት ተብሎ የተነገረለት ቅዱስ አትናቴዎስ ታላቅ የቤተ ክርስቲያን ባለውለታ ነው። በመጨረሻም ቅዱስ አትናቴዎስ ስለ ቅድስት ድንግል ማርያም ክብር ከጻፈው እንመልከትና መርሃ ግብራችንን ቋጭ አንቺ የተከበርሽ የተደነቅሽ ድንግል ሆይ ከየትኛውም ታላቅነት በላይ ታላቅ ነሽ። እንዳንቺ ያለ ታላቅነት ያለው እርሱ ማን ነው? አንቺ የእግዚአብሔር ወልድ ማደሪያ ድንግል ሆይ ከፍጥረታት መካከል ከማን ጋር ላወዳድርሽ? ከሁሉም በላይ ታላቅ ነሽ። የአዲስ ኪዳን ታቦት ወርቅን ሳይሆን ንጽሕናን የተጎናጸፍሽ እውነተኛው መና በውስጧ ያኖረችው መሶበ ወርቅ የተቀመጠበት ታቦት ነሽ። አንቺ የተከበርሽ የተደነቅሽ ድንግል ሆይ ከየትኛውም ታላቅነት በላይ ታላቅ ነሽ። እንዳንቺ ያለ ታላቅነት ያለው እርሱ ማን ነው? አንቺ የእግዚአብሔር ወልድ ማደሪያ ድንግል ሆይ ከፍጥረታት መካከል ከማን ጋር ላወዳድርሽ ከሁሉ በላይ ታላቅ ነሽ። የሐዲስ ኪዳን ታቦት ወርቅን ሳይሆን ንጽሕናን የተጎናጸብሽ እውነተኛው መና በውስጧ ያኖረችው መሶበ ወርቅ የተቀመጠባት ታቦት ነሽ። ይኸውም ሥጋን የተዋሃደው መለኮት ነው። ከለመለመችው ምድርና ከፍሬዋ ጋር ላነጻጽርሽን ግን አንቺ ሁሉንም ትልቅያችኋለሽ። ምክንያቱም ምድር የእግሬ መረገጫ ናት ብሎ ተጽፏልና ትንቢተ ኢሳይያስ ምዕራፍ 66 ቁጥር 1። ነገር ግን አንቺ ፍጹም የሆነውን የባሕርይ አምላክ እግር፣ ራስና መላ አካል ሁለንታ ትስብእት ይዘሻልና። ሰማይ ታላቅ የሆነ ቢሆንም ግን ያንቺ አቻ አይሆንም። ሰማይ ዙፋኔ ነው ተብሎ ተጽፏልና፣ አንቺ ደግሞ የአምላክ ማደሪያ ነሽ። መላእክትና የመላእክት አለቆች ታላቅ ናቸው ብልም፣ አንቺ ከሁሉም ታላቅነት በላይ ነሽ። ይኸውም መላእክትና ሊቃነ መላእክት ባንቺ ማሕፀን አደረው ለእርሱ በረአድ የሚያገለግሉ በመሆናቸው በፊቱ መናገር የማይችሉትን አንቺ በነፃነት ታናግሪዋለሽ። ኪሩቤልን ታላቅ ናቸው ብንልም አንቺ ከእነርሱ ታላቅነት በላይ ነሽ። ኪሩቤል የእግዚአብሔርን ዙፋን ይሸከማሉ፣ አንቺ ግን እግዚአብሔርን በእጅሽ ያሽው ሱራፌልም ታላቅ ናቸው ብልም አንቺ ከእነርሱ ታላቅነት በላይ ታላቅ ነሽ። ሱራፌል በክንፎቻቸው ፊታቸውን ይሸፍናሉ፣ ፍጹም የሆነውን ጌትነቱን ማየት አይችሉም። አንቺ ግን ፊቱን እያየሽና እየዳሰሽ ጡትሽን በከበረ አፍ ውስጥ አጥብተሻልና ከእነርሱ ትልቅ ያለሽ። ሔዋን የሙታን እናት ናት። ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 እንደተባለ ሔዋን ከዛፍ ፍሬ ወስዳ ባሏ ከእርሷ ጋር እንዲበላ አድርጋለች። በዚህ ምክንያት እግዚአብሔር ከዚህ ከበላችሁ ጊዜ ትሞታላችሁ ካላቸው ዛፍ በሉ ሔዋን ፍሬውን ወስዳ የተወሰነውን በልታ የተወሰነውን ለባሏ ሰጠችው! እርሱም በላው ሞተም። አንቺ ብልህ ድንግል ሆይ በአንቺ ግን የእግዚአብሔር ልጅ የሆነው የሕይወት ዛፍ አደረ። በእውነትም አካሉን ሰጥቶናል፣ እኛም ከእርሱ በልተናል። ሕይወት ለሁሉም እንዲህ ተሰጠ። በአንቺ በተወደደው ልጅሽ በእግዚአብሔርነቱ ምሕረት ሁሉም ወደ ምሕረት መጣ በዚህ ምክንያት ነው መንፈስሽ በአምላክሽ በመድኃኒትሽ ሐሴት ያደረገው በማለት የፀሐይ ጽድቅ የአምላካችን የኢየሱስ ክርስቶስ እናት ሁለተኛዋ ሰማይ የተባለች ቅድስት ድንግል ማርያምን አመስግኗል። ይህም ቅዱስ ስለ ሃይማኖቱ ተዋግቶ ከብዙ ሥቃይ በኋላ ግንቦት ሰባት ቀን አርፏል። አምላካችን እግዚአብሔር ከቅዱስ አትናቴዎስ በረከት ያሳትፈን።